ሙሉ ይሰማል ይሰማለሁ። እንዴት ነሽ? ሰላም ነው ዶክተር? ይህ እግዚአብሔር ይመስገን። እንዴት ነህ? በቆሎ እሸት ልገዛ ነው። ቆይ አንድ ጊዜ። እሺ እሺ። ዶክተር ክረምትም አይደል? ቆይ አይቼ እኮ ማለፍ አልችልም። እሺ እሺ። ሁሉ ሰላም፣ ሁሉ ሰላም ነው ዶክተር። ሰላም ነህ? እሸት አልበላሽም? ባላሽም? እንዴ አንቺ፣ በዚህ ክረምት አልበላሁም። ቃጠሎ ውስጥ ነው ያለሁት። ጣለን ያለሁት። ዋው ህክምና አደለኝ ያለሁት። ምን እንትን ቫልቮች፣ የልብ ቫልቮች ተዘግተው። አይዞሽ፣ አይዞሽ። እግዚአብሔር ይመስገን እሱን ሰርጀሪ አድርጌ አስተካክለውልኝ። ያው ግዛና ጨርሳ ጉል እንዳላረግ አይ ባለቤት የገዛች አውኛን ችግር የለም። እሺ እና አውርያንተን እየተከታ ደብረ ወርቅን አውርቻት ነበረ አውርቻት ነበረ። ያው ቶሎ ስለምመለስ እግዚአብሔር አጋጣሚ እድሎ ሰጥቶኝ ነፃ ነው የታከምኩት። እና አሁን መስከረም ላይ መጣለሁኝ። እና በቃ መጥቼ እዛ እንትን ብል ይሻላል ብዬ አንተ በምትነግርም ነገር እየተከታተልኩ ነው። አሁን እያስተካከልኩ ነው። ቁመቴ አንድ ከአምሳ ሰባት ነው። ክብደቴ ስልሳ ነው። እድሜ ስንት ነው? እድሜ ሀምሳ አምስት ነው። ንዜአንድ ጊዜ እ ንበጣም ደረቀ እን እሸት ድረቅ እሸት ይበላል። በጣም ድረቅ ካልሆነ ነጋ ከሆነ እኛ እንደበድበዋለን፣ ችግር የለውም። እኔ የዚህ የጣሳውም አለ እንትንም አለ። ቆንጆ ነው። በደንብ እናወራለን። እንግዲህ ያለሽበት ነው። እሺ በጣም ቆንጆ ነው። ይሄ ስዊት ኮር ነዋ። አዎ እሷን ፈርቼ ግን አልወስድም። አዎ ቆይ፣ እሺ ሹሽን ያለሽበትን እንወቅና ችግር የለውም እሺ እሺ እ ኪሎ ስንት ነው? አሁን ኪሎዬ ስልሳ ስልሳ ሳፊ። ቁመትሽ አንድ ከሀምሳ ሰባት አንድ ከሀምሳ ሰባት አንድ ሀምሳ ከሀምሳ ሰባት እኮ ነው ሀምሳ ሁለት ኪሎ ሀምሳ ሦስት ኪሎ አካባቢ ነው ታርጌትሽ። አዎ ወደ ሰባት ኪሎ አካባቢ። ሆድሽ ላይ ያለው ፋቱ ብዙ የለኝም፣ ትንሽዬ ነች ሆዴ ላይ እንጂ ቀጭን ነኝ። ግን ሌላ ሰው ሆነና ቀጭን የሆነና ሆድ ላይ ትንሽ አለች ከሌላ ሰውነት ወጣ ያለ ትንሽ እያለች ዙሪያውን፣ እንደዚህ ዙሪያውን ትንሽዬ እንደዚህ እየተደረበች እንደ ተንጠለጠለች፣ የአንቺ ሰውነት ከዚያ በላይ እኮ መያዝ አይችልም። ትንሽ ትያልሽው ለአንቺ ትልቅ ነው፣ ለአንቺ ሰውነት፣ ለአንቺ ፊዚዮሎጂ፣ ለአንቺ ተፈጥሮ ትልቅ ነው። እሱ ገብቶሻል አይደለ? ከሆነ በጣም ወፍራም ናቸው፣ ሂዩጅ ናቸው። አንዳንዶች በጣም ብዙ ቦርች ይዛሉ ምናምን። አንዳንድ ሰው ትንሽዬ ለዚያ ለተፈጥሮ ትንሽ ብቻ ወይት ጌን፣ ትንሽ ብቻ ፋት ጌን ትንሽ ቦርጭ ጌን ያደረግና፣ ሜታቦሊካሊ ሲክ ይሆናል። ያ ማለት ስኳር ይጋለጣል፣ ግፊት ይመጣል፣ ሌላም ሌላም ሜታቦሊክ ችግሮች ይመጣሉ። ቼክ ያረ ነገር አለ የሚታወቅ ህመም። ከእነዚህ በተረፈ አሁን ታይሮይድ ተገኝቶብኛል ልቤ ላይ ያው ነምርትም መጠኑ እነሱ የሚሉት ማለት ነው። ገባኝ። ምንም አልሰጡኝም ለታይሮዱ። መጠኑን አይተን የሚጨምር ሆነ እናውጠዋለን ነበር ያሉት። ይኸው እንደዚሁ እየተንከባለለ ከልቤ ጀምሮ ነው የመጣው። ሁለት ነጥብ አምስት ነው፣ ምንም ነገር አይጨምርም። ስለዚህ መድኒት አንሰጥማሉ ከውስጥ በውስጥ ትልኪልንና እናየዋለን። እሺ፣ ወረቀቱን ውጤት ላከው። አዎ፣ እሱን በውስጥ ትልኪልና በእነ ፍቅር በኩል ላኪና እናውራለን። ችግር የለውም። ሶ ስኳር እንደዚህ ቼክ ያረክሹ ነገር አለ አለ። አሁን ቼክ ያረኩትን እኮ ልነግረብዬ ነው፣ ያንተን ምግብ ያልከውን ሳልበላ ስኳሪ ስንት ሆነ መሰለክ? መሀል ላይ ቼክ አፕ ነበረኝ። መቶ ሀያ ዘጠኝ ሆነ። መቶ ሀያ ዘጠኝ ስኳሪ ማለት ነው። አልፏል እንጂ እንደውም መድኃኒት እወስዳለሁ ሜትፎርሚን ወስዳለሁ። አስር አመቴ ስለዚህ የቆየ ስኳር ነው ያለሽ ማለት ነው። አዎ 10 አመት። አሁን 10 አመት ሲሆን አጠቃላይ ከልቤ ጋር የተያያዘውን እሱን ቼክ እያደረጉ ነው። ነገ ዶክተር ጋር ቀርባለሁና ያንተ መከታተል እንዲሁ በምችላት አቅሜ እያረኩኝ፣ ስኳሪ መቶ አስር ገባ። አዎ፣ በጣም ቆንጆ እየተረጋጋ ነው። አዎ ሄሞግሎቢን ኤፍሲሲ የሚለው አዎ እሱ ከሀያ እስከ አርባ ስምንት የነበረው የኔ አርባ ስምንት ላይ ነው። ይሄ የውስጥ የደም ስኳር ደግሞ ከሶስት ነጥብ አምስት እስከ አምስት ነው የሚለው የኔ አራት ነጥብ ሁለት ነው የሆነው። ለውጥ አለ ማለት ነው ከበፊቱ? አዎ ለውጣለኝ፣ በጣም ለውጣለኝ። እና አሁን ትንሽ ሙቀቷ ስላስቸገረችኝ ነው እንጂ እንቅልፍም መብላት ከጀመርኩ ያንተ ያዘዝከው ለውጥ በጣም አለኝ። በጣም በጣም በጣም ተሰርቷል እንግዲህ ልቤ ላይ። አሁን ምንም የተገኘ ነገር የለም፣ ጥሩ ነው ያለው ነው የሚሉት። ግን አሁን ምግቡን ካስተካከልኩ ወዲያ በጣም ብዙ ነው ለውጤ፣ በጣም ብዙ፣ በጣም ብዙ። በቃ እና አሁን ወደ ዶክተሩ ጋር ነገ እቀርባለሁ፣ እንግዲህ ሌላ ቀጠሮ ካልሰጠኝ። ትኬት ስለተወደደብኝ ነው፣ ተመላሽ ነኝ ወደ ኢትዮጵያ። በሰላም ያምጣሽ

ከዛ ቤተ ዛታም ሄድኩኝ፣ ሌላም የግል ሄድኩኝ፣ ምንም ሊያገኙልኝ አልቻሉም። የጡንቻ መታሰር ነው የሚሉት እነሱ። ከዛ ወክማ ጋር አዲስ ላይፍ ክሊኒክ የሚላለ ዶክተር መሳፍንት አበበ እሱ ጋር ሄድኩኝ ደግሞ ሰው ጠቁሞኝ። ያኔ በቃ መተንፈስም ይቸግረኛል በጣም። ከዛ ሲመለከት ምርመራ ምናምን ውጭ አዘዘልኝና ይሄ ወደ ልብሽ የሚወስደው የደም ቲዩቡ ማለት ነው። አንጆ ፕላስቲካ ይሉታል። እዚህ እሱ ቲዩቦቹ እየተዘጉ ነው። እድል አግኝተሽ ወደ ውጭ ሄደሽ መታከም ትቻ ያለሽ ወይስ ለኝ አንዴ ተሞክሮልኛል እስቲ ልሞክር አልኩኝና በዛው በተሞከረው በአስራ አምስት ቀን ውስጥ ተሳካልኝ። ከእግዚአብሔር ጋር አጋጣሚ ሰጡኝ ረቀቱ ያው እዚህ መጥቼ ቅዳሜ የገባሁኝ እሁድ አስገቡኝ። ራሴን ሳትኩ በቃ ኤርፖርት ላይ አልቻልኩም። ከዛ አምቡላንስ መጥቶ ወስደው አስገቡኝ። ስኳሬን አስተካክለው በእግሬ ነበረ የሞከሩት እና ብለድሊ ካረገባቸው እንደገና በእጄ ገቡ በደም ስር ካሜራ ነገር ነው። ያው ግማሽ ነው የደነዘዝኩት አውቃለሁኝ። እና ያንን አስተካከሉልኝ። እግዚአብሔር ይመስገን፣ ለውጥ በጣም አለኝ። የላብ ችግር ነው አሁን በቃ፣ ላቡን ምንም ሊያውቁት አይችሉ፣ ምንም በቃ ሊታወቅ አልቻለም። እና ይሄ ፒስትሪና ነው የሚሉት እዚህ በእኛ እንዴት፣ የደም መቅጠን፣ ደሜ እየቀጠነባቸው እሱ አሁን ፒስትሪ ነው ማለት ነው። ከ130 እስከ 450 መምጣት ያለበት 81 ነው የመጣው። እሱን የሚያደርገው ደግሞ ካርዶ አስፕሪን ነው ነው አለ ዶክተር። ካርዶ አስፕሪን ነው ደግሞ መቆም የለበትም ነው የሚሉት። አሁን ሌላ አንድ ሀበሻ ዶክተር ሌላ ቦታ የሚሰራ በሰው ተገኝቶልኝ ተጠይቀው አንድ ቀን ዋጭው አንድ ቀን እለፊ ያለኝ ካርዶስቀንሽ ነው እያለሽ ያለ እንደዚህ አድርጊ እንጂ እነሱ እሺ አይሉሽም አለኝ። እነሱ በፍጹም መቋረጥ የለበትም ነው የሚሉት አሁን ሀምሳ አራት ገብቼ እንደገና በአስቸኳይ ትተኛ ተብዬ ተኝቼ ነበረ። አሁን ግን ያ ዶክተር ከነገረኝ በኋላ ሰማንያ አንድ ገባልኝ። አንድ ቀን እየወሰድኩ አንድ ቀን እያቆምኩ እና በዚህ ሁኔታ ነው እንግዲህ ያለሁት እና አሁን ያንተን እንትን ካልኩ በኋላ አሁን ለነገ ያዘዘኝ ውጤቴ እንጃ። በጣም 110 ሆኖ አያውቅም። ዛሬ ቁርስ ሁለት እንቁላል አንድ አቮካዶ ቁርሴ ማለት ነው ቲማቲም ከትፌ በጎን አደረግኩና ብዙ ሀፒታይት የለኝም ሲበዛብኝ ወደ ላይ ነው የሚለኝ እሱን ወሰድኩኝ እሱን ወስጄ ቆይቼ ከሁለት ሰዓት በኋላ ስለካው ሰማንያ አራት ነበረ ስኳሪ በጣም ቆንጆ ነው ያው ሰማንያ አራት ነበር ከዛ በኋላ ምሳኔ በላሁት ምሳሌ አልቀነሽም። ዶዝ መቀነስ ይጠይቃል። አሁን 84 ስኳርሽ ገብቶ ያን ዶዝ መድኃኒት እየወሰድሽ ከሆነ ጥሩ አይሆንምና በጣም ብዙ መድኃኒት ነው የምወስዱ፣ በጣም ብዙ። እሱ ፎቶዋቸውን ጀርባቸውን እያነሳሽ በውስጥ ላይ ይደነና ቅድም እንዳልኩሽ፣ እሺ ይሄዱን፣ በኋላ ኮሚኒኬት እናደርጋለን። ትልቁ ነገር ምንም ጥያቄ፣ አንቺም ቅድም እንዳልኩሽ ሰውነትሽ እየነገረሽ ነው። ገብቶሻል ሲያመን ብዙ ጊዜ ኢግኖር እናደርጋለን። ስለማናውቀው ነው ዝም የምንለው። ሰው የሰውነት ቋንቋ ነው። ገብቶሻል ያ ሁሉ ውፍረት፣ ያ ሁሉ ቦርጭ፣ የስኳር በሽታ፣ የግፊት በሽታ፣ ድክም የሚለን እንቅልፋችን፣ ኢነርጂያችን በሙሉ የሰውነት ጩኸት ነው። እሱን አንሰማውም። ገብቶሻል በቃ ጀስት እንደቀላል ነገር ነው የምናየው። ቋንቋ አለው ሰውነት። ስድንም እንደዛ ነው። ገብቶሻል አሁን ቆንጆ ይሆናል እንቅልፍሽ፣ ከለርሽ፣ ጠባሽ የልጅነት አይነት ስሜት የሚሰማሽ እየነገረሽ ነው ማለት ነው። ያው ቀን ዝም ብዬ ነበር የምተኛው። በቃ ይደክመኛል። ቀን ዝም ብዬ በቃ እኔ ያው የልቡም ችግር ስላለ እሱም እያደ ስራ ምናምን የለኝም፣ በቃ ቁጭ ብዬ ስተኛ ነው የምውለው። አሁን ይህንን ከጀመርኩ አሁን እንግዲህ አስራ አምስት ቀን ምናምን ነው። ኪሎዬ ላይ ብቻ ነው ለውጥ ያላየሁት፣ ኪሎዬ ላይ ለውጥ አላየሁም። ስኳሪ ላይ በጣም ለውጥ አለ። አሁን ምንድን ነው በራሳችን መንገድ ከተለያዩ ሰዎች ጋር ማውራውን ብቻ እያዩ ማድረግ እና ጋይዳንስ በኦንላይንም በአካልም እየመጡ ማድረግ ኮምፕሊት የተለያየ ነው። ባለፈው ሁለት ሳምንታችን ነው፣ አሁን ሬጉላር በኦፊስ የሚገርምሽ ሁለት ሳምንታችን ነው። ባለፉት ሁለት ሳምንታት እንኳን ብዙ ነገር ነው ያየ ነው። አሁን ሰዎች ኦፊስ ሲመጡ ብዙ ነገሮችን ሮንግ ሮንግ ዌይስ ያደርጉ ነው ያየ ነው እና ይሁኸውም አንቺም እኳን ሁለት እንቁላል ቁርስ ብለሽ በላሽ። አሁን እየሳቁብሽ ነው እንግዲህ እንደ ፈን እኮን የተሳሳቅ እንደምንማማረው እንደምታውቂ ሁለት እንቁላልና አንድ አቦካዶ። እየሳቁብሽ ነው። እንትን አለኝ እኔ አሁን ችግር የሆነብኝ ምንድነው ወደ ውስጥ አልገባለኝ አለኝ በቃ አለብኝ ችግር ይሁን አላውቅም። አይደለም አሁን ታይታችን በተለያየ መንገድ ገብቶሻል። ጥሩ ላይሆን ይችላል አፕታይታችን ጥሩ ሳይሆን ሲቀር፣ ግን በተለያየ መንገድ ቀለል የሚሉ ነገሮች ያሉ እርጎ አለ ምንታገር፣ ግሪክ ዮገርት እርጎ አለ ግሪክ እርጎ አስራ አንድ ሰዓት ላይ ወስዳለሁ። የጠዋት የሚሳ ረክሻ እሷን አሁን ከሰዓት ልታስቀምጪ ብለሽ፣ ሰውነት እኮ እሱን አያውቅም። በጠዋት ላይ ማግኘት የሚገባውን በበቂ ሁኔታ አልሰጠሽው። እንቁላል የሚለውን ሀሳብ እኮ ወስደሽዋል። መጠኑ በቂ አልነበረም ነው እያልኩሻ ነው። እሺ ብዙ ጊዜ አውርተንበታል በዚህ ጉዳይ ላይ ሚል ብለን ለምሳሌ ቁርስ ብለን ቁጭ ካለን ምሳ ብለን ቁጭ ካለን ወይም ደግሞ እራት ብለን ግዲዎች በተፈጽዋችን ቀኑን በሙሉ አንበላ ምንበሳ ምንበላው ቁጭ ብለን ነው የምንበላው ምግብ ብለን ቁጭ ባልንበት ታይም ላይ ሚኒማም ሰላሳ ግራም ፕሮቲን ብንስጠው ቆንጆ ነው ለሰውነት ነው። እንቁላል ጀመረች ብሎ እሱ እየጠበቀች ነበር እንግዲህ አምስት እንቁላል በስተች ቢሆን ኖሮ በቃ በጣም ያመሰግንች ነበር ሰውነትች። ሁለቷን ብቻ ዋልች ና በቃ ችላ ያልሹ ዝም አልሹ። ታዲያ ምን ያድርግ? በግድ መቸ ማምጫ አይልሽ ሰውነት። ሌላው እዳ ሰጠሹ እንቁላሉም የበላሹ ከናስኳል ነው አዎ ከና አስኳሉ ነው የበለው። እሱ እዳ ነው እንግዲህ፣ ላንቺ ሰውነት ነው እዳ እያልኩ ያለውት። ካሽም ገና ከስኳር ያልተገላገልሽ ልጅ ለአስኳል ትልቅ እዳ ነው። ኤክሰርሳይስ ለማታደርጊ ልጅ፣ ክብደት ለማታደርግ በጣም ብዙ ነው ላንቺ። ለዚህ ነው ብዙ ጊዜ ሰምተሽ ከሆነ ከእንቁላል ውስጥ አስኳል አውጡ። ይሄ እሺ ለማስተካከል ሞክራለሁ። ስንት አቮካዶ በላሽ? አንድ አቮካዶ ትልቅ ነው ደግሞ የዚህ አቮካዶ እንደ ኢትዮጵያ ነስ ያለ አደለም። አንድ ሶሪ ስልክ ገብቶብኝ ነው።